አብሮሽ ቡታ ጅራ ሄደዋል። ምን ይመስላችኋል ጋይስ? ትላንትና አልገባም አልመለስም። በነገራችን ላይ ሩታ ሁሌ ተመሳሳይ ነገር ነው የምታወቀው፣ ተመሳሳይ ወሬ ማለት ነው። አቤት ፈረደበት፣ የዩቲዩብ ማለት ነው። ተመሳሳይ አንድ እንኳን የተጨበጠ ነገር የላትም፣ እውነት ለመናገር ስላችሁ። የራሱ ጊዜ ውሰድ፣ ራሱ ይስራ፣ ራሱ ላይ ይስራበት፣ ይረፍበት። እኔ ከምንድን ነው የሚያርፉት ነው ጋይ ሰው የሚያርፉ ወይ ሲዲያ ክም ወይ በቃ ስራ በስቶበት ነው ማቆና ሁለቱም ተነጋግሮ መፍታት ሲችሉ እያዙን ሊቀቁ ሚዲያ ላይ ማለት ነው። ትዳር የሚዲያ ትዳር ሆነዋል። እና ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናቸውን? ያለው እግዚአብሔር ይመስገን። አዎ አይነት ጠፍቻለሁ። በነገራችን ላይ ስንት ቀን አልሰራሁም ቪዲዮ እና እንዴት ናችሁ ሁላችሁም ሰላም ብያለሁ። ለዚህ ቤት አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ ማለት ነው። እንግዲህ ትላንትና አቤላና ኤፋ የለመኑት ነበረ፣ ግን ያስመሰላችሁ ነው። በነገራችን ላይ ምንም እውነት ነገር አይመስልም ወሬያችሁ ማለት ነው። እኔ እንቻላቅ የምታወሩ ከኑ ጠፋችሁ ሶስታችሁ ሩታም ኤፋም አቤል የምታወሩ ነው ጠፈቁ። አንድ ቁም ነገር የተጨበጠ ነገር የለም። እኔ ለምን ሶሻል ሚዲያ ላይ እንደምትመጡም እንደዛም ደግሞ ለምን ቪዲዮ ደቅናችሁ እንደምታወሩ አላቅምና አልገባም። ምናምን ስትል ነበር ሩታ እመን አንድ ሴት ቪዲዮ አብረሽ ቢመጣ አብደሽ ነው ምትመለሽ ወይ ደግሞ አብረሽ የሚያምጥልኝና አንድ አንድ ከብዳር ጋይስ የትዳራችሁ ማለት የትዳራችሁን ትርጉም ካላወቃችሁ ትራም ትዳር ምን እንደሆነ ካላወቃችሁ በጣም ከባድ የእውነት እና ለማንኛውም እንግዲህ አብሬጅ ቡታጅራ ሄዳ ዛሬ ይመኑ ሻንጣ ይዞ ሲመጣ ነው የሚታዩት። እና ቡታጅራ ሄዳለ ብሎ ይነሳል ቪዲዮ ይለቀቃል። ይመኑን ዛሬ ማለት ነው ለምን ኤፋ እንግዲህ ቁልፉን እያሳይ ነበር የውሸት ማለት ነው። እና ወደ ራሳቸው ተመለሱ። ትዳር እንደዚህ አይደለም።